ንኪ ክቡራንና ክቡራት እንደ አራት ልጆች እናትነቴ ልጆቼን ሲራቡ ስለሚያዩ ልጆቻቸው ፋንታ ይሰማኛል። ልጆቼ ሲራቡ ብሎ ማሰብ ልቤን ይሰብረዋል። ታዲያ እንደ ቀዳማዊት እመቤትነቴ በሀገሬ መሰል ችግር ውስጥ ለሚያልፉት ሁሉ እናትነኝና ተለያዩ የህብረተሰቤ ችግሮች በሚፈቱ ጉዳዮች ላይ አትኩሬ እየሰራሁ እገኛለሁ። የተከበራችሁ የሀገሬ ህዝቦች ባለፉት ለስልጣን የሚስገበገበው ለገንዘብ የሚስገበገበው ለሀገሩ ሉዓላዊነት፣ ለህዝቦች ደህንነት ደንታ የሌለው ኃይል ጥቃት መሰንዘሩ ይታወሳል። በመጨረሻ ም ቀዳማይት ዝናሽ ታያቸው በአርሲ ህይወታቸው ስላለፉ ዜጎች ዝምታቸውን ሰበረች። ልጆቼ ሲራቡና ሲጠሙ ብሎ ጉዳት ሲደርስባቸው እንደሚያመኝ ሁሉ የአርሲ ወገኖች እልቂትም ያመኛል ሲሉ መግለጫ ወጡ ሲሆን በዚህ ሰዓት ረፈድ አድርገው ይህንን መግለጫ ለምን አወጡት? አላማቸውስ ምንድን ነው? የመግለጫውስ ሀሳብ ምንን ይዛል? መረጃዎችን አጋራቸዋለሁ። የዘመናችን ነቢያት እንኳን እግርን ሊያጥቡ አስተኝተው ልብ

የኮሜዲያን እሸቱ ደጋፊዎች እንዲሁም መላው ኦርቶዶክሲያን የቪዲዮ እሸቱ መለሰ ጋር ብሎም ሌሎች ጋር እንዲደርስ ከምንጊዜውም በላይ ላይክ ሼር አድርጉት። እንደሚታወቀው ኮሜዲያን እሸቱ በአንድ ስታንዳፕ ኮሜዲው ላይ በሀገራችን ውስጥ ስለሚገኙ ሐሰተኛ ነብያቶች ቁም ነገሩን በቀልድ እያዋዛ ለህዝብ እንዲጠነቀቅ መልእክትን ያስተላለፈ ሲሆን ይህ ነገር ቢዝነሳቸውን ያቀዘቀዘባቸው ሐሰተኛ ነብያቶቹ ፋይል አደራጅተው የተናገረውንም ቆራርጦ በመውጣት በግል ይጠይቁት መሆናቸው ተሰማ። ጉዳዩ በምን ላይ ይገኛል? ከሳሾ ሌሎቹ ማናቸው? እኛ እስከ ወንድማችን ጎን እንዴት እንቁም ስለሚለው መረጃዎችን አጋራችኋለሁ። ቤተ ክርስቲያን የምንጸልይበትን እንኳ አርሶ አደር አፈር በልቶ አፈር ግቶ እሑድ እንኳ የሰንበትን ሄዶ ቤተ ክርስቲያኑን የሚሳለምበትን ሲፈልጉ በታንኪ ይመቱታል፣ ሲፈልጉ በመድፍ ምንድነው የምመቱት? ፋኖ እዛ ውስጥ አሉ። ፋኖ መነኩሴ ሲያር ንገዳም ውስጥ ሊቀመጡ ለማጥፋት እኛን ሃይማኖት ለማጥፋት እሳቤ ብቻ ስላላቸው ቤተክርስቲያንን የሚያጠፉት እኔ ቤተክርስቲያን ተጠግቼ ቤተክርስቲያን እንዲመጣ ማለት ነው በአማራ ክልል የሚንቀሳቀሰው የፋኖ ኃይል በዘር ዕለት ያወጣው መግለጫ በርካቶችን ማነጋገሩን ቀጠለ። ታንኩም፣ መድፉም፣ የሰው ኃይሉም ቴክኖሎጂውም በእጃችን ያለው ብለው ቤተክርስቲያንን ብሎም የመሰረታትን ፈጣሪ የሚገዳደሩ ኃይሎች በእጅጉ ተበራክቶ ብናል በማለት ያወጣው መረጃ በአሁኑ ሰዓት ጂሃዲስቶችን በእጅጉ አስቆጥቷል። ለመሆኑ ጂሃዲስቶች ለምን ጮሆ ምንሳ አገናኛቸው ስለሚለው አብረን በዝርዝር እንመለከታለን። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መደደል የተመሰገነውን በዛር ቁታችን እጅግ በጣም ቁም ነገር አዘል ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። እዳይ ወደለት ቪዲዮ በሶሻል ሚዲያ ከአሁን ሰዓት ጀምሮ ሰላማዊ ትግልን ነው ያንቀጥል። የት ቦታ ላይ መርሃ ግብር አዘጋጅተን የት ቤተ ክርስቲያን እንደምንጠራችሁና ለመፍትሄው እንቅስቃሴ እንደምናደርግ እናሳውቃለን። ይሄንን መልእክት ኦርቶዶክስ ሆነ ለሺህ ሰው እንደው ሼር ማታረግ ከሆነ ወላሪት አምላክን እንደው እንደው የአባቶች እና አቡነ ጴጥሮስ አጽማቸው እሾ ሆኖ እንዳይወጋ። እኔም የገርመኝ ነገር እኔም የደንቀይ ነገር ለምን እግዚኦ አትኑ ለምን በሉ። እኛ እግዚኦ የምትሉት ለመሬት ለመሬት እግዚኦ በሉ። ምን ብላችሁ አረ በቃን ባሏል። እሺ ትብላን ትጨርሰን። ነገር ግን ምን ችግር አለ የልጆቻችን ሞት ባታሳየን

የንጹሐኑ ደም ፈጣሪን ፍረድልን እያለ የሚጣራባት ሀገር አርሲ። አርሲ በአሁኑ ሰዓት በግብሯ በስሯ ከሶዶምና ጎሞራ አልተናነሰችም። የሶዶምና የጎሞራ ህዝቦች በእግዚአብሔር መንገድ የሚንቀሳቀሱትን የሚመላለሱትን እየመረጡ አውጥተው ወገሯቸው ለምን? ምክንያቱም ቅዱሳኑ ልክ አይደለም፣ ይህን አታድርጉ፣ እግዚአብሔር ይታዘባናል በማለታቸው። ሶዶሚያን እንዴት እንዴት ሉናላችሁ እንደፈለግን እንሆናለን፣ እስኪ የናንተ አምላክ መቶ ያድናችሁ ብለው በደቦ ፍርዳ ወጥተው ሰማት አድረጓቸው። ፈጣሪም በሰዶምና ጎሞራ ህዝቦች በእጅጉ አዘነ። ክፋት ላይ ክፋት፣ ኃጢአት ላይም ኃጢአት እየጨመሩ ለረጅም ዘመናት የርኩሰት ጉዟቸውንም ቀጠሉ። ፈጣሪም ልበ ደንዳናን አልመለስ ያለችዋን ሰዶምና ጎሞራ በጥቂት ሴኮንዶች ከመኖር ወደ አለመኖር ለወጣት። ዛሬም የእግዚአብሔር ልጆችን ደም የምታፈሱ በምሕረትም ተመልክቶ ዝም ቢላችሁ ትመለሳላችሁ ብሎ ቢጠብቃችሁ የለም አይፈርድም የምትሉ አላዋቂዎች ለልቦናችሁ ካልተመለሳችሁ፣ እመኑኝ አጠፋፋችሁ በእጅጉ የከፋ ነው የሚሆነው። አርሲ፣ እስከ መቼ ልጆችሽን እየበላሽ በሞታቸውም እየተሳለቅሽ ትኖር ያለሽ? ግዞታ ላንቺ ይገባል። አምና በእንትን ሰበብ፣ ዘንድሮም በንትና ሰበብ እያደረጉ ይጥሉናል። አርደው እኛን ካልገደለ ሚኖር አይመስለውም። የመጣ የሄደው የመጣ የሄደው ህመምህን ሳይሸርቁ ስልህን ሳያክም ማን እንደገደለ ሊያስረዳ ሲደክም እንደማይቀራው ቀህ ይቀራል ያልከው ግፍ ወይ ለመኖር ታገል ወይ ሞትህን ደግፍ።

ዛሬ እንግዲህ አርሲን ጨምሮ በተለያዩ ዓለማችን ክፍሎች ላይ የኦርቶዶክሲያኑን ህልፈት የሚቃውሙ ከባድ ሰላማዊ ሰልፎች ተደርገው ውሏል። በሌላ ዜናም በአርሲ የሃይማኖቶች ጉባኤ ካውንስል ላለፉት ቀናቶች ምርመራውን አድርጎ በዘር ዕለት ይፋ ያደረገ ሲሆን ሪፖርቱም እንዲህ ይላል፣ ህይወታቸው ያለፈው ኦርቶዶክሲያን ብቻ አይደሉም፣ ሁሉንም ያነጣጠረ ነው፣ ብሔር፣ ሃይማኖት፣ ፖለቲካም የለውም ሲሉ አጠቃለው ተናግሯል። ልብ አድርጉልኝ፣ ይህ ኮሚቴ በአገዛዙ የተቋቋመ በውስጡም መንፈሳዊን ሳይሆን ሲሆን ካድሬዎችን ያሰባሰበ የሐሰተኞች ጥርቅም ነው። ምን አደረጉ መሰላችሁ? አድምጡኝ። ኦርቶዶክሲያን ባርሲ ካቀኑ በኋላ የሚያስጨርሷችሁ አባቶች ናቸው ማለት ምዕመኑ አባቶች ላይ ቁጣን እንዲያስነሳና እርስ በርስም አለመተማመንን በመፍጠር የማጨረስ አጀንዳን አንግበዋልና ወጣት ንቃባቸው ልል እፈልጋለሁ። ዓላማቸው እርስ በርስ አባልተው ራሳቸውን ነጻ ለማድረግ ነው። ኮንዶሚኒየም ያልደረሰው ወጣት ተነስ። እንኳን እግርን ሊያጥቡ አስተኝተው ልብ ነው የሚረግ። የፕሮቴስታንት ቤተ ክርስቲያን ደግሞ በስሟ የሚነግዱ ሐሰተኛ ነቢያት ተፈልፍለውባት ግራ ገብቷል። ትንቢትን እንደ ክፍት የሥራ ዕድል ቆጥረው ሊበዘብዙን የመጡ ነጋዴዎች አሉ። እነ ቡሩስ ሊጋ ስትሄድ በሳይኮ ብድግ ኮሜዲያን እሸቱ ከረጅም ጊዜ በፊት ያቀረበው ስታንዳፕ ኮሜዲ ሲሆን በአሁኑ ሰዓት ሐሰተኛ ነቢያቶችና ጀሌዎቻቸው እየቆራረጡ በመፖሰት እሸቱ መለሰን ዘብጥ እያለ መውረድ እቅዳቸውን ዳግም አስጀምሮታል። እንደሚታወቁ ከንግግሩም እንደሰማችሁት ኮሜዲያኑ ቁም ነገሩን በቀልድ እያዋዛ እውነት አዘል ነገሮችን ይናገራል። ይህንን የሚያደርገበት ትልቁ ምክንያት ዛሬ ላይ በየዋነታቸው ሳቢያ ገንዘባቸውን፣ ጤናቸውን ለሚበሉት ለእነዚህ ያለ ምስኪኖች ለማድረስና ለማንቃት ታስቡ ነው። ታዲያ ከሰሞኑ ልዩ ጩፋ አስናቀች ባንጫ፣ ዮናታን ፕሮፌት ሚራክል፣ ምንተስኖት በድሉ ጂፒኤስ፣ እነዚህ በጋራ በመሆንና በመተባበር ጠበቃን ቀጥረው ለመሟገት ቆርጠው ተነስተዋል። አላማቸውም አንድና አንድ ነው። በሶሻል ሚዲያ ብሎም በሌላ ነገር ተጽዕኖ የሚፈጥሩ ኦርቶዶክሲያንን አከርካሪያቸውን መትተው መጣል እምነቱን ማዳከም ሲሆን፣ እኛም እንደ አንድ ኦርቶዶክስ ሁላችንም ኦርቶዶክሲያን የአንዱ ጉዳት ጉዳታችን፣ የአንዱ ህመም ህመማችን ሆኖ በመተባበርና በመተጋገዝ አንድ በመሆን ህልማችንን እውን እናደርገዋለን። ክርስቲያን ምን ፀልይበትን እንኳን አርሶ አደር አፈር በልቶ አፈር ግጦ እሑድ እንኳን የሰንበትን ቤተክርስቲያኑን ነው የሚሳለበት። ሲፈልጉ ታንኪ ይመቱታል ሲፈልጉ በመድ ምንድነው የምንመቱት ፋኖ እዛ ውስጥ አለ ገዳም ውስጥ ሊቀበል እኛ ለማጥፋት የእኛን ሃይማኖት ለማጥፋት ጻቢ ብቻ ስላላቸው ቤተክርስቲያኑን ነው የሚያጠፉት። እኔ ቤተክርስቲያን ተጠግቼ ቤተክርስቲያን እንዲመጣ ማለት ነው። ማን ነው ማን ነው ማን ነው ማን ነው

በመጨረሻ በአማራ ክልል የሚንቀሳቀሰው የፋኖ ኃይል በወጣው መግለጫ ያርሲ የተዋዱ እልቂትን በእጅጉ አውግዞ ኑ አሁን እንፋረድ። ካሁን ቀደም ዝቋላ፣ ሌሎችም ታሪካዊ ገዳማትና ቤተ ክርስቲያናት ላይ አባቶች በግፍ ሲቀጠፉ የሚሰጠው መልስ ፋኖ መሳሪያ ደብቆ ፋኖ መሽጎበት ነው የሚል ነበር። ባርሲው ንጽዋን እልቂትስ ምን ሊሉን ይሆን? ለእኔ ጥያቄ ነው። ወጣት ንቃ። በፖለቲካ ሽፋን አባቶች ተዋድቆ ያቆዩልን እምነት ቀርጥፈው ለመብላት ያሰፈሰፉ በእጅጉ ተበራክቷልና በሌላ በኩልም ጂሃዲስቶች እጃችሁን ሰብስበ በባለፈው በመካነ ሰላም አሁን በፕሮፓጋንዳ ያለስማችን ስም በመስጠት የሃይማኖት እልቂት እንዲነሳ ጂሃድ እያወጃችሁ ነው እና ተጠንቀቁ ሲል በሀገር እንግሊዝ የሚገኘው በላይሁን ከንቲባ በዘሮ ሁለት አምስት መቶ ሺህ ተከታይ ባለው የፌስቡክ ገጹ ላይ ያስነብቧል። ክብራንና እንደ አራት ልጆች እናትነቴ ልጆቼን ሲራቡ ስለሚያዩ ልጆቻቸው ፋንታ ይሰማኛል። ልጆቼ ሲራቡ ብሎ ማሰብ ልቤን ይሰብረዋል። ለልጆቼ የተሻለ ሕይወት እንዲኖራቸው የተቻለኝ ሁሉ ከማድረግ አልተቆጠብኩም። ታዲያ እንደ ቀዳማዊት እመቤትነቴ በሀገሬ መሰል ችግር ውስጥ ለሚያልፉት ሁሉ እናት ነኝና የተለያዩ የህብረተሰቤ ችግሮች በሚፈቱ ጉዳዮች ላይ አት አትኩሬ እየሰራሁ ይገኛለሁ። በመጨረሻም የጎንደሯ ተወላጅ ቀዳማይት ዝናሽ ታያቸው በአርሲ ኦርቶዶክሲያን እልፈት የተሰማቸውን ጥልቅ ሐዘን የገለጡበት የመድረክ ንግግር ነው። በንግግራቸውም እንደ አራት ልጆች እናቴ ልጆቼ ሲራቡና ሲጠሙ ችግርም ሲደርስባቸው ማየት ልቤን እንደሚሰብር ሁሉ የአርሲዋ እናት ልጇን ማጣት፣ ህጻናቱም ከወላጆቻቸው መነጠቅ በጣም ውስጥ እንረብሾታል እኔ ለአገሬ ልጆች የተሻለ ህይወት ኑሯቸው የተቻለኝን ሁሉ ከማድረግ አልተቆጠብኩም ስትል እንባ በድንገት ያመልጣታል በሶፍትም አይኗን እየዳበሰች እኔ በአቅሜ ለሀገሬና ለህዝቤ ሰላም እንዲመጣ ጸልያለው በአርሲ የተፈጸመውን ጥቃት እንኳን የሰው ልጅ አይደለም ጠላትም የሚወግዞ ነው ገዳዮች አጥፊዎች ተሸንፋችኋል ሲሉ ንግግራቸውን ቋጩ የንግግራቸውም ከሰሞኑ የተከሰተው ድርጊት ለማረጋጋት የተሰጠ ተልዕኮ ነው እና ኦርቶዶክሲያን አሁንም ካለፈው ስህተቶቻችሁ ተማሩ ንቁ አስተውሉ ሲል የቀዳማይቷን ንግግር አክቲቪስቱ ኤፍሬም በላይነ አጣጥሎታል እናንተስ በዚ ዙሪያ ምን አሰባላችሁ ኮሜንት ላይ ጻፉልኝ በመላው ዓለም ላይ የምትገኙ